አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳነህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልከውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አኖር። ሕይወትንም ለመነ ሰጠኸው፣ ለረጅም ዘመን ለዘላለሙ። በማዳነህ ክብሩ ታላቅ ነው፣ ክብርንና ምስጋናንም ጨመርህለት። መዝሙረ ዳዊት መዝሙር 20 ከቁጥር 1 እስከ 5 በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመሰላሳው ለኅዳር በዛቲ ዕለት አረፈ አብ ቅዱስ አካኬዎስ ሊቀ ጳጳሳት ዘሃገረ ቁስጥንጥንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በኅዳር ሰላሳ በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ ያጻፋቸውን መጽሐፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበረ። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤው ውስጥ የሆነውን ሁሉ ደስ አላለውም ስለ እውቀቱም እንዲመጣ በፈለጉ ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ አገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ሥቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊትም የአንድነትም ጉባኤ ጉባኤያቸውን ረገመ። ከእኒህም ክፉዎች ከጉባኤያቸው አንድ ያላደረገኝን እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳትን ጣሊዮስን ባረፈ ጊዜ ሃይማኖት የቀና እንደሆነ ስላወቁ የሀገሩ ሊቃውንትና ና መኳንንትም ይህን አባት አካክዮስን መረጡት። እርሱም በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ለብቻው ከእግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየትን የማይድን በሽታ አገኘ። በልቡ አስቦ መጀመሪያ ራሱ ራሴን አድን ዘንድ አይሻለኝምን አለ። የቅዱሳን አባቶችም የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷም የጸና መሆኑን እየታመነለት ከዚህም በማስከተል በክህነት ሥራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሦስተኛ ጴጥሮስ መልእክትን ላከ። አባ ጴጥሮስ መልእክቱን ባነበበው ጊዜ ደስ ብሎት ታላቅ ክብርን አከበረው ያችን መልእክት በጉባኤ ፊት አስነበባት ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከሦስት ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት፣ እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እኒህ ኤጲስቆጶስ ታላቅ ክብርን አከበራቸው። ወደ አንድ ገዳም ወሰዳቸው። መሥዋዕትንም አዘጋጅቶ የቁርባን ቅዳሴ በመቅደስ ከእሳቸው ጋር አንድ ሆነ፣ ከእሳቸው ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስና ከአባ ቄርሎስ፣ ከአባ ዲዮስቆሮስም ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት፣ እርሱም ደስ አለው። ስሙንም በማዕጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት፣ በቀናች ሃይማኖትም እንደጸና በደስ ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንበር አሳደዱት፣ በቀናች ሃይማኖትም እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድምያኖስም ቤተክርስቲያናቸው የከበረችበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን የአናንዮስ ዘዓምድ፣ የአባ ጴጥሮስ፣ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በወርሃ ኅዳር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን በቅዱሳን በነቢያት በሐዋርያት አንድነት በጻድቃንና በሰማዕታትም አንድነት በትጉሃን መላእክት አንድነት በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት በርዕሰ ሊቃነ ጳጳሳት አለቃ በአባ ማትያስ ጸሎት ይጠብቀን። የጳጳሳት አለቆች የኤጲስቆጶሳትም ጸሎታቸው ቃል ኪዳናቸው ይጠብቀን። በቤተ ክርስቲያን ውስጥ የተሾሙትንም ሁሉ ይጠብቅልን። የቅድስት ቤተ ክርስቲያን ልጆች የምንሆን ሁላችንንም ይጠብቀን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታህሳስ ወር የቀኑ ሰዓት ዘጠኝ ሲሆን ከእንግዲህ ይጨምራል። በዚህ በታህሳስ አንድ ቀን በእስራኤል ፊት ነቢይ ኤልያስ የተገለጠበት ነው። ይህም ቀና ኤልያስ ከሌዊ ወገን የሆነ የአባቱ ስም እያስኒዩ የእናቱም ስሟ ቶና ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር ሰላሳ ቀን የሚከበሩ ዓመታዊ ቅዱሳን በዓላት አጼ ገብረ መስቀል ጻድቅ ንጉሰ ኢትዮጵያ ቅዱስ አካክዮስ ሊቅ፣ ቅዱሳን ቆዝሞስና ወድምያኖስ ቆዝሞስ ወድምያኖስ ቅዱስ አናንዮስ ዘዓምድ፣ መርቆሬዎስ ሰማዕት። ወርሃዊ በዓላት ቅዱስ ማርቆስ ሐዋርያ፣ ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ጎርጎሪዎስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት፣ አባ ሳሉሲ ክቡር ጻድቅ። አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳነህም እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው የከንፈሩንም ልመና አልከለከልከውም በበጎ በረከት ደርሰህለታልና ከከበረ እንቁ የሆነ ዘውድን በራሱ አኖርህ ሕይወትንም ለመነ ሰጠኸው ለረጅም ዘመንም ለዘላለሙ በማዳንህ ክብሩ ታላቅ ነው ክብርንና ምስጋናንም ጨመርህለት መዝሙረ ዳዊት መዝሙር ሀያ ከቁጥር አንድ እስከ አምስት የሰማነውን በልቦናችን ያሳድርብን ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን ክፉን ያርቅልን በጎን ያቅርብልን የተሻለውን ነገር በቸርነቱ ይስጠን ነፍሳተ ሙታንን ይማርልን ሕያዋንን ይጠብቅልን ሕፃናቱን አሳድጎ ለቁም ነገር ያብቃልን። በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። በአልጋ ቁራኛ በደወዳኛ የተያዙትን፣ በመከራ በጭንቀት በስደት በግዞት ያሉትን በቸርነት ይጎብኝልን። ጾማችንን፣ ጸሎታችንን፣ ምጽዋታችንን ይቀበልልን። ወርሃ ኅዳር በሰላም አስጀምሮ በሰላም እንዳስፈጸመን ወርሃ ታህሳስን በሰላም አስጀምሮ በሰላም እንዳስፈጽመን የአምላካችን ቅዱስ ፈቃድ ይሆነልን።